የሚጠቅምህ ነገር ላይ ብቻ ልፋ ትጋ አሉ። በማይጠቅምህ ነገር ጊዜህን አታባክን አሉ። ከዚህ የበለጠ መካሪ፣ ከዚህ የበለጠ ዘካሪ ያስፈልገናል እኛ የሰው ልጆች? ወላሂ አያስፈልገን፣ በፍጹም አያስፈልገን። ከነቢዩ በላይ ሰለዋቱ ረቢ ወሰላሙ ዓለይህ መካሪ፣ አስታዋይ፣ ዘካሪ አያስፈልገንም። የለምም ጭምር አለም አታገኝ እሳቸውን መሰል ዘካሪ። አዮ ኢህርስ ዓላማ የንፈዑክ አጭር ቃል አደለች። የሚጠቅምህ ነገር ላይ ትኩረት አድርግ። ምንድን ነው የሚጠቅምህ? ምንድን ነው የሚጠቅመኝ? በማይጠቅመን ነገር ላይ ናባክነው ሰዓት በሚጠቅመን ነገር ላይ ከምናባክነው ሰዓት ጋር ያመዛዘን ነው እንደሆነ እንደው አብዛኞቻችን ራሳችን እንታዘብና፣ በቀን ውስጥ በሚጠቅመን ነገር ላይ ትኩረት የምናባክነው ሰዓትና በማይጠቅመን ነገር ላይ የምናባክነው ሰዓት የትኛው ነው የሚበልጡ፣ የትኛው ነው የሚደፈው? ያላችሁ እንደሆነ ኢላ መራሒማ ረቢ እንደው በማይጠቅመን ነገር ላይ የምናባክነው ሰዓት ይበልጣል በወሬውም፣ በስራውም፣ በንባቡም፣ በእይታውም፣ በምንሰማው፣ በምንናገረው በማይጠቅመን ነገር ላይ የምናባክነው ሰዓትና ጊዜ እጅጉን ይበልጣል። ይህንኑ ከለከሉ ነቢዩ ሰለዋቱ ረቢ ወሰላም አለ ሚን ሁስኒ ኢስላሚል መርዒ ተርኩሁ ማላ ያዕኒሂ አሉ። አንድ ሰው እስልምናው አምሯል፣ ሰምሯል፣ ሙሉ ነው፣ ትክክል ደረጃ ላይ ደርሷል እሚባለው ተርኩህ ማላ ያኒ እማይመለከተውን ነገር እርግፍ አድርጎ የተወ እንደሆነ ነው፣ አሉ ሰላዋቱ ረቢ ሰ እየ ከምንናገረው እማይመለከተን አለ። ከምንሰራው የማይመለከተን አለ። በል ከምናስበው የማይመለከተን አለ። ከምንመኘው የማይመለከተን አለ። ከምንጽፈው የማይመለከተን አለ። አየህ የሚመለከተን ነገር ላይ ብቻ ትኩረት አድርገን በነበረ ወቅታችን፣ እንዴት እንደሚባረክ ሰዓታችን፣ እንዴት ብሩክ እንደሚሆን ዕድሜያችን፣ እንዴት እንደ ከእኛ አልፈን ሀገራችንን ስንጠቅም፣ አየህ በሚጠቅማቸው ነገር ላይ ብቻ ትኩረት ያደረጉ አብዛኛውን እኳ ሙሉ ለሙሉ ሀይወታቸውን እኳ በጣም ኤመንት ሰዓት የሰጡ በሚጠቅማቸው ነገር ለሚጠቅማቸው ነገር ትንሽዬ ሰዓት የሰጡ ሰዎች ዛሬ ከራሳቸው አልፈው ዓለምን እየጠቀሙና እያገለገሉ ያሉ አሉ። እኛ ደግሞ በማይመለከተን ነገር ራሳችንን እያኳተንና ቢዚ እያደረግን ያለን ሰዎች ከራሳችን አልተርፍ ብለን ስናበቃ ሌላው ቀርቶ ድህነታችንን መወጣት አቅቶ ነው ድህነታችንን እያከክን እያለን ሰዎች አለን። በሚጠቅመን ነገር ላይ ትኩረት አድርገን ቢሆን ቢሆንሳ፣ እንደዛ ይሆን ነበረ ብላችሁ ታስባላችሁ? አበደን፣ በፍጹም አይሆንም ነበረ። ፈሊዛሊክ ነቢዩ ሰለዋቱ ረቢ ወሰለሙ ዓለይ እሕርስ ዓላማ የንፈዑክ አሉ። በሚጠቅምህ ነገር ላይ ብቻ ትኩረት አድርግ አለ አይደል። የመጀመሪያው የሚጠቅመን የጠቃሚዎች ሁሉ ቁንጩ እውቀት ነው። ምንጩ እዛ ጋር ስለሆነ ማለት ኢዘን፣ በባለፈው ፕሮግራማችን የሚጠቅ ምንን ነገር አህዱ ብለን መሰላሉን በምን ጀመርነው? በእውቀት ጀመርነው።